ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት አንድ 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል በአማራነታቸው የታሰሩ እስረኞች ፋኖን ትደግፋላችሁ በሚል በቤተሰቦቻቸው እንዳይጎበኙ በአገዛዙ ተከልክሏል ዘመቻ አርበኛ አደማሊ ወይም አባናደው በድል መጠናቀቁን አፋባሃ ምስራቅ አማራ ቀጠና ምኒልክ እዝ አስታውቋል ዝርዝር መግለጫውን ይዘናል በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች በተከሰተው ግጭት ከ28 በላይ ሰዎች መፈናቀላቸው መሆናቸው ተገልጿል። በትግራይ ክልል ውቅሮ ከተማ አቅራቢያ የመሬት መንቀጥቀጥ መከሰቱ ተሰምተዋል። በሱዳን ዳርፉር የፈጥኖ ደራሽ ኃይሎች በፈጸሙት ጥቃት ከ60 በላይ ንጹሐን መገደላቸው ተገልጿል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑ አሁኑኑ ቤተሰብ ይሁኑ። በአማራነታቸው የታሰሩ እስረኞች ፋኖን ትደግፋላችሁ በሚል በቤተሰቦቻቸው እንዳይጎበኙ በአገዛዙ ተከለከለ። በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ የፋኖ ታጣቂዎችን ትደግፋላችሁ በሚል በሽብር ወንጀል ተጠርጥረው በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸውን ቤተሰቦቻቸው ለመሰረት ሚዲያ ተናግረዋል። እስረኞቹ ከጠበቃቸው ጋር እንዳይገናኙ ተከለከሉ የተባለው ምን ያህል እውነት ነው ስንል ከጠበቆቹ አንዱ የሆኑትን አቶ ሰለሞን ገዛህኝን ጠይቀናቸው ነበር። አቶ ሰለሞን ጉዳዩ እውነት መሆኑን አረጋግጠው እስረኞቹን አግኝተ የህግ አገልግሎት መስጠት አትችልም በሚል የተከለከሉት የተከለከልኩት እኔ ነኝ ሲሉ ገልጸዋል። ከእስረኞቹ ጋር እንዳይገናኙ የተከለከሉበት ምክንያት ምንድን ነው ተብለው ከመሰረት ሚዲያ ለተነሳላቸው ጥያቄ ሲመልሱ ደግሞ ካሳለፍነው ዓመት ሐምሌ ወር ጀምሮ እስከ ጥቅምት ወር 2018 ዓ ም ድረስ በሽብር የተከሰሱ እስረኞችን ለይተው ከጠበቆቻቸው ጋር እንዳይገናኙ በሚል በማረሚያ ቤቱ አስተዳደር ተከልክለናል ሲሉ አቶ ሰለሞን አክለዋል። ጠበቃው ጨምረውም እንኳን ጠበ ቻቸው ቤተሰቦቻቸው ገብተው እንዳይጠይቋቸው ከፍተኛ ጫና እየተደረገባቸው ነው ሲሉ ተናግረዋል። በሽብር ወንጀል የተከሰሱ እስረኞቹ ከሌላው በተለየ ሁኔታ ህክምና ሳይቀር እየተከለከሉ ነው ያሉት ጠበቃው ጠበቃ ሰለሞን በጠና ታመው አልጋ ላይ የዋሉት አዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር ህክምና እንዳያገኙ ከተከለከሉት እስረኞች ውስጥ አንዱ ናቸው ብለዋል። ዶክተር ካሳ በጀርባ ዲስክ መንሸራተት ምክንያት መንቀሳቀስ እንዳልቻሉ የተናገሩት ጠበቃው ማረሚያ ቤቱ ለማሳከም ፈቃደኛ አልሆነም ብለዋል። ይህንን በእስረኞቹ ላይ እየተፈጸመ ያለውን ጫና አስመልክቶ አቤቱታ ለማቅረብ የቅሊንጦ ማረሚያ ቤት የጥበቃና ደህንነት ማስተባበሪያ ኃላፊ ኢንስፔክተር ድሪባ ሰንበታን የጠየቁት አቶ ሰለሞን ተቋሙን የማይወክልና ራሳቸውን የስርዓቱ ተወካይ አድርገው በመቁጠር የማይገባ መልስ ሰጥተውኛል ብለዋል። የእስረኞችን አቤቱታና የማረሚያ ቤቱን ያልተገባ መልስ በማጣቀስ በቀጣይ ሳምንት ፍርድ ቤት እንደሚከሱ የነገሩን አቶ ሰለሞን በዛሬው ዕለት በዚሁ በቂሊንጦ ማረሚያ ቤት ውስጥ መሪጌታ በላይ አዳሙ የተባሉ ደንበኛቸው የጥበቃ ፖሊሶች መደብደባቸውንና በአሁኑ ወቅትም ህይወታቸው አስጊ ሁኔታ ላይ ይገኛል ሲሉ ገልጸዋል። መሪ ጌታ በላይ በአማራ ክልል ውስጥ እየተካሄደ ያለውን የትጥቅ ትግል ትደግፋላችሁ በሚል ከታሰሩ 300 ተጠርጣሪዎች መካከል አንዱ ናቸው። ዘመቻ አርበኛ አደም አሊ ወይም አቧናደው በድል መጠናቀቁን አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ አስታወቀ። በአፋብሃ ምስራቅ አማራ ሚኒሊክ እዝ መስከረም 14 2018 ዓም የተጀመረው ዘመቻ አርበኛ አደም አሊ ወይም አቧናደው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 2018 ዓም መቋጨቱን እዙ ባወጣው መግለጫ አስታውቋል። ዘመቻው መስከረም 14 2018 ዓም ከጠዋቱ 12 ሰዓት በአምስቱም ኮሮች ማለት ምስራቅ አማራ ኮር፣ ምስራቅ አማራ ኮር አንድ፣ ምስራቅ አማራ ኮር ሁለት፣ ላስታ አሳምነው ኮር፣ ልጅ እያሱ ኮር፣ ንጉስ ሚካኤል አሊ ኮር፣ የእዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅቱ አካል የሆኑት ቴዎድሮስ እዝ፣ አሳምነው እዝ፣ በላይ ዘለቀ እዝና መላው የሰራዊቱ አባል በየደረጃው የሚገኙ የኃይል አመራሮችና የእዙ ስራ አስፈጻሚ አመራሮች እረፍት አልባ የውጊያ ተሳትፎና አመራር በመስጠት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማስገባት ተችሏል ብሏል። በመግለጫው ዘመቻው ታቅዶ ወደ ተግባር ከተ ገባበት ጊዜ ጀምሮ የድርጅቱ አፋብሃ ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የአገዛዙን እንቅስቃሴ በመገደብ አልፎም ባደረግናቸው የጋራ ውጊያዎች የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር አሳይተናል ብለዋል። ለ18 ቀናት ያለ እረፍት በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድንና ሜካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ተሽከርካሪ በምርኮ የተገኘበት ሲሆን አገዛዙ አምስት ክፍለ ጦሮቹ የተበተኑበት ውጊያን አቅደው የሚመሩ የውጊያ መሐንዲሶቹን ጨምሮ በርካታ መስመራዊ መኮንኖቹን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆነበት ስኬታማ ዘመቻ እንደነበር በግምገማችን አረጋግጠናል ሲልም ቀጥሏል። የአማራ የህልውና ትግል ከጀመረበት ካለፉት ሁለት ዓመታት ወዲህ ጠላት ካስተናገዳቸው ኪሳራዎቹ እጅግ የከበደውን ኪሳራ በዘመቻ አደማሊ አስተናግዷል ብሏል። ፋኖ በርካታ ወረዳዎችን፣ ከተማ አስተዳደሮችን እና ሰፊ ቀጠና የተቆጣጠረበት የሕዝብ አስተዳደር መዋቅር በሰፊው የዘረጋበት ከዚህ ጋር ተያይዞም በቀጣይ አንድ አማራ አፋባሃ በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠንበት ተያይዞም በቀጣይ እንደ አማራ አፋባሃ በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠንበት አቅማችንን ለወዳጅ ጠላት ያሳየንበት ልዩ ዘመቻ ነበር ሲልም አክለዋል። እዙ በጥቅል ግምገማችን በዘመቻው የፋኑ የህልውና ትግል አዲስ የትግል ምዕራፍ የደረሰበት በመሆኑ በተመዘገበው ድል ሰራዊታችንና ድርጅታችን ብቻ ሳይሆን የትግሉ ባለቤት የሆነው መላው የአማራ ህዝብና የአማራ ትግል ደጋፊዎች እንኳን ደስ አላችሁ ብለዋል። ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎችን እንደሚያከብር በምርኮኛ አያያዙ ለዓለም አቀፉ ማህበረሰብ በማሳየት ትግላችን ራስን የመከላከል እንዲጠፋ የፈረደበትን ህዝብ ህልውና የማዳን ተልእኮ እንደሆነ በተግባር ማስመስከር ችለናል። ነጻ በወጡ ከተሞችና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎ የትግሉ ባለቤት ነጻ በወጡ ከተሞችና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎ የትግሉ ባለቤትነቱን ዳግም አስመስክሯል ሲልም ገልጿል። የዓለም አቀፍ የሰብአዊነት ህግ በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላት ይህን ምስክራቸውን በዓለም አቀፉ ማህበረሰብ አባላት ፊት መስክረዋል። በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች በተከሰተው ግጭት ከ288 ሺህ በላይ ሰዎች መፈናቀላቸው ተገለጸ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች ከሐምሌ 2017 ዓ ም ወዲህ በሁለቱ ማህበረሰቦች መካከል በተቀሰቀሰ ግጭት ምክንያት ከ288 ሺህ በላይ ሰዎች መፈናቀላቸውን አስታውቋል። የሶማሌና የኦሮሚያ ዞን አስተዳዳሪዎች የተፈናቃዮቹን ቁጥር ለገምጋሚ ቡድን አረጋግጠዋል። ይህ ግጭት በ1997 ዓ ም በተካሄደው ህዝበ ውሳኔ ጀምሮ ባልተፈቱ የግዛት ጥያቄዎችና በተደጋጋሚ በሚከሰት በተፈጥሮ ሀብት ላይ በሚደረጉ ግጭቶች ምክንያት የተከሰቱ መሆኑንም ጠቅሰዋል። ከዚህ ቀደም የተከሰቱ ግጭቶች ባስከተሉት የጅምላ መፈናቀል ምክንያት እስከ 2011 ዓ ም አጋማሽ ድረስ ከ1 ሚሊዮን በላይ ሰዎችን አፈናቅለዋል ተብሏል። በሶማሌ ክልል የውዴት ወረዳ ምክትል አስተዳዳሪ ግጭቱ ከተጀመረ ወዲህ ቢያንስ ሰባት ሰዎች መገደላቸውንና ብዙ ነዋሪዎች መፈናቀል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 የደህንነት እጦትን ያካትታሉ ሲልም አክለዋል። በዚህም ግጭት ምክንያት ከ288 ሺህ በላይ ሰዎች መፈናቀላቸው ተገልጿል። በትግራይ ክልል ውቅሮ ከተማ አቅራቢያ የመሬት መንቀጥቀጥ መከሰቱ ተሰማ። ዛሬ ቅዳሜ ጥቅምት 1 2018 ዓ.ም ከሰዓት በኋላ 9 ሰዓት ከ7 ደቂቃ ላይ በትግራይ ክልል ውቅሮ ከተማ አቅራቢያ መጠነኛ የመሬት መንቀጥቀጥ መከሰቱን ዓለም አቀፍ የሴስሚክ ተቋማት አስታውቀዋል። በሬክተር ስኬል 4.2 የተመዘገበው ይህ የመሬት መንቀጥቀጥ በነዋሪዎች ላይ ምንም ዓይነት የጉዳት ስጋት እንዳልፈጠረና በነዋሪዎች ዘንድም እንዳልተሰማ ተገልጿል። እንደ ቮልኬኖ ዲስከቨሪ ያሉ የክትትል ተቋማት መረጃ መሠረት የመሬት መንቀጥቀጥ ቀጡ መካከል ከውቅሮ ከተማ በስተ ምስራቅ 21 ኪሎ ሜትር ርቀት ላይ ሲሆን ከክልሉ ዋና ከተማ መቀሌ ደግሞ 48 ኪሎ ሜትር ርቀት ላይ ተመዝግበዋል። የመሬት መንቀጥቀጡ የተከሰተው ከምድረ ገጽ በ10 ኪሎ ሜትር ጥልቀት ላይ ሲሆን ይህም በአንጻራዊነት ጥልቀት የሌለው መሆኑን ያሳያል። ጥልቀት የሌላቸው የመሬት መንቀጥቀጦች በአቅራቢያቸው ባሉ አካባቢዎች የመሰማት እድላቸው ከፍ ያለ ቢሆንም የዚህኛው መንቀጥቀጥ መጠን አነስተኛ በመሆኑ በሰዎች ዘንድ እንዳልተስተዋለ ተቋማቱ ገልጸዋል። ኢትዮጵያ በተለይም የትግራይና የአፋር ክልሎች በታላቁ የምስራቅ አፍሪካ ስምጥ ሸለቆ ላይ መቀመጣቸው ይታወቃል። ይህ ስምጥ ሸለቆ የምድር ንጣፎች የሚራራቁበትና ከፍተኛ የጂኦሎጂ እንቅስቃሴ የሚታይበት አካባቢ ነው። በዚህ ምክንያት እንዲያሉ አነስተኛና መጠነኛ የመሬት መንቀጥቀጦች አልፎ አልፎ መከሰታቸው የተለመደና የሚጠበቅ የተፈጥሮ ክስተት መሆኑን የዘርፉ ባለሙያዎች ለዛ ሀበሻ ያስረዳሉ። በዛሬው ዕለት የተከሰተው የመሬት እንቅስቃሴም የዚሁ ተፈጥሮዊ የጂኦሎጂ ሂደት አካል ሲሆን መጠኑ አነስተኛ በመሆኑ በሰው ህይወትና በንብረት ላይ ምንም አይነት ጉዳት አላደረሰም። በሱዳን ዳርፉር የፈጥኖ ደራሽ ኃይሎች በፈጸሙት ጥቃት ከ ስልሳ በላይ ንጹሐን መገደላቸው ተገለጸ። በሱዳን የሰሜን ዳርፉር ግዛት ዋና ከተማ በሆነችው አልፋሽር የሱዳን ፈጥኖ ደራሽ ኃይሎች ፈጸሙት በተባለው የድሮንና የአዳፍኔ ጥቃት ቢያንስ ስልሳ የሚሆኑ ሲቪሎች መገደላቸውን በሱዳን የሚፈጸሙ የዘር ማጽዳት ወንጀለኞችን በመሰነድና እርዳታ በማቅረብ የሚንቀሳቀስ ቡድን አስታውቋል። ቡድኑ ዛሬ ባሰራጨው መግለጫ የድሮንና የመድፍ ጥቃቱ የተፈጸመው ዴርአል አርቃም በተባለ የተፈናቃዮች የመጠለያ ጣቢያ ነው።

በፍርስራሽ ህንጻዎች ውስጥ የተቀበሩ አስከሬኖች እስካሁን ማውጣት እንዳልተቻለ የገለጸው የገለጸው ቡድኑ የሟቾች ቁጥር ሊያሻቅብ እንደሚችል ገልጿል። በተለይ በድሮን ጥቃት ከሞቱት ውስጥ አስራ አራቱ ህጻናት ሲሆኑ አስራ አምስቱ ደግሞ ሴቶች መሆናቸው ታውቋል። ሁኔታው ከተራ አደጋና ከዘር ማጥፋት ወንጀል በላይ ነው ያለው መግለጫው፣ የዓለም ማህበረሰብም ዝምታን መርጧል ሲል ወቅሰዋል። ህጻናት፣ ሴቶችና አዛውንቶች ተገድለዋል፣ ብዙዎች ደግሞ አካላቸው ሙሉ በሙሉ ተቃጥሏል በማለትም አክሏል። የተባበሩት መንግስታት ድርጅት በበኩሉ በአልፋሺር ግዛት የተፈጥሮ ደራሽ ኃይሎች በፈጸሙት የድሮንና የከባድ መሳሪያ ጥቃት ከ50 በላይ መገደላቸውንና ከ60 የሚልቁ ደግሞ መቁሰላቸውን ገልጸዋል። ታላቅ የተቃውሞ ሰልፍ ጥሪ በቅርቡ በጀግኖቻችን የአፋ ባህይ ወሎ ምዕራባዊ እዝ የተካሄደውን አካባቢ ነፃ የማውጣት አስደናቂ ንስጋሴ መመከትና መቋቋም ያቃተው ሽንፈትና ውርደትን እየተከናነበ የሚገኘው ፋሽስቱ የኦህዴድ ብልጽግና የአብይ አህመድ አገዛዝ የበቀል እርምጃውን በድሮን በተዋጊ ጀቶችና በከባድ አውዳሚ ጦር መሳሪያዎች በመጠቀም የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ተግባሩን አጠናክሮ ቀጥሎበታል። በዚህም ህፃናትን፣ እናቶችንና በአጠቃላይ ንጹሐን ዜጎችን በማንነታቸው ብቻ በአሰቃቂ ጭካኔ እየጨፈጨፈና እንደ ሕክምና ተቋማት ወዘተ ያሉትን በመናድና በማጋየት እያወደመ ይገኛል። በግፍ ከተገደሉትን መካከል አንዲት በምጥ ላይ የነበረች እናትና አስታማሚ ቤተሰቦቿ ይገኙበታል። በዲያስፖራ የምንገኝ ኢትዮጵያውያን በሙሉ ይህንን እኩይ ዘረኛና ፋሽስታዊ አገዛዝና ተግባር አምርሮ መቃወምና ለአሜሪካም ሆነ ለዓለም አቀፍ ማህበረሰብ መንግስታትና ተቋማት ድምጻችንን የማሰማት የዜግነት ኃላፊነት አለብን። ስለዚህም ዝርዝራቸው ከታች የሚገኙት አምስት አደረጃጀቶች በጋራ የተቃውሞ ሰልፍ ጠርተዋል። በዚሁ ሰልፍ ለፍትህና ለዜጎች ሰብአዊ መብት መከበር የቆሙ ኢትዮጵያውያንና ትውልድ ኢትዮጵያውን በሙሉ በስቴት ዲፓርትመንት በሰዓቱ በመገኘት ለወገኖቻችን ድምፅ እንድንሆን በአጽንኦት እናሳስባለን። ቀን ሮብ ኦክቶበር 15 2025፣ ቦታ ስቴት ዲፓርትመንት አድራሻ 2201 ሲ ስትሪት ኖርዝ ዌስት ዲሲ 20451፣ ሰዓት 9 ኤ ኤም። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። የሰልፍ አዘጋጆች የአማራ ዳያስፖራ ግሎባል ፎረም፣ ዓለም አቀፍ የአማራ ህብረት፣ የዋሽንግተንና አካባቢው የአማራ ማህበር፣ የዲሲ ግብረ ኃይል፣ የዋሽንግተን ዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪ።